እናስጥልን እንደምን አላችሁ? ሁለታችሁንም አመሰግናለሁ፣ ናትናኤልና ሚስትረ ስላሴ። እንግዲህ ያው አስተዋውቅ ያለው ቀደም ሲል ሚስትረ ስላሴ እንግዳ አይደለችም። ብዙ ጊዜ ያው ባንከር ሚዲያ ላይ ቀርባ ስለ ፓርቲው አጠቃላይ እንቅስቃሴ ብዙ ጊዜ እንግዳ ሆና የቀረበችበት ሁኔታ ነው ያለው። እንግዲህ ናትናኤል ዛሬ አዲስ ነህ ለትግሉ ሳይሆን ለሚዲያው ምናልባት አዲስ ልትሆን ትችላለህ። ትግሉን ግን ለረጅም ጊዜ በኢትዮጵያ ታሪክ ውስጥ ዋጋ በመክፈልም ብዙ ነገሮች በማድረግም የምትታወቅ ነህ። ከአንተ ልጀምር። እስቲ ሂደታችሁ ምን ይመስላል? ህዳራ ሰባት ህዝባዊ ስብሰባ ጠርታችኋል። አንድ ሆቴልም እንደዚሁ እንዳገኛችሁ ነው በመረጃ ደረጃ ያገኘሁት። እስቲ አጠቃላይ ሂደቱ ምን ላይ ነው ያላችሁት ለቅዳሜው ስብሰባ? እንግዲህ ዝግጅት ከጀመርን ቆየት ብለናል ነገር ግን በተፈጠረብን ቢሮክራሲያዊ ጫና ዘግተናል። ማለት እንግዲህ ዛሬ ነው አስፈላጊ ነገሮችን አሟልተን የመጨረሻው ምዕራፍ ላይ የተገኘ ነው። ስለዚህ ነገ የጸጥታ እና ሰላም የአዲስ አበባ ጉዳይ የሚመለከተው የመጨረሻውን ምንድን ነው አሳውቀናል። ጥበቃ ነው የጠየቅነው፣ ወይም ደግሞ ማሳወቅ ስላለብን ነው ለዛ ተቋም የሚያሳውቅ ነው የነሱን ምላሽ ነው ነገ የምንጠብቀው። ነገ ምን ሊሉ እንደሚችሉ መገመት አንችልም። ስለዚህ እንግዲህ ሂደቶቹን ጨርሰን የመጨረሻው መራፍ ላይ ነው የምንገኘው። እኛ አስፈላጊ የሆኑ ዝግጅት እያደረግን ነው ወይም አስፈላጊውን ዝግጅት ኦልሞስት ጨርሰናል። የሚቀሩን ጥቂት ጉዳዮች ናቸው። ስለዚህ አስፈላጊ የሆኑ ዝግጅቶችን ጨርሰን ህዝባችንን በጉጉት እየጠበቅን ነው ማለት ነው። እንግዲህ ሀያ ሰባትን በጉጉት እየጠበቅን ነው። ሚስተር ስላሴ ምናልባት ሆቴሉንም ጭምር አድራሻ እንዳሰባችሁት ሚሌኒየም አዳራሽ እንደነበረ ጥያቄያችሁ ነገር ግን ሚሌኒየም አዳራሽ እንዳልተሳካላችሁ ነው ወይም ደግሞ እንዳልተፈቀደ አይነት ነገር ነው የሰማሁት እና እስቲ ሂደቱ እንዴት ነበረ ሚሌኒየም አዳራሽ በጣም ብዙ ሰው ይዛል የአዲስ አበባ ህዝብ በእርግጠኝነት ይህንን ስብሰባ ለመታደም ቁጥሩ ከፍተኛ የሆነ ህዝብ ይመጣል ብዬ ነው ምገምተው ነገር ግን አሁን የያዛችሁት ሆቴል ቁጥሩ ውስን እንደሆነ ነው መረጃው ያለኝና እስኪ ምንድን ነው የሆነው? ለምንድን ነው ሚሊኒየም አዳራሽ ያልተሳካው? ሚሊኒየም አዳራሽ ያልተሳካው እንግዲህ በተለያዩ ምክንያቶች ነው። በክልከላ ብለን መደምደም የምንችለው ሁኔታ አይደለም ያለው፣ ግን እንዳልከው የተለያዩ ምክንያቶች ነበሩ የሚሌኒየም አዳራሹ ሊሳካ ያልቻለበት። ከዛ ግን አሁን ያገኘነው ሆቴል ዲ አፍሪክ የሚባል ቦታ ነው ሜክሲኮ አካባቢ እንግዲህ እኛ ወደ አዳራሹ ወደ ሁለት ሺህ ሰው የሚችል አዳራሽ ነው እንዳየነው ነው ከሆነ ግን፣ እኛ ከዛም በላይ ሰው ኤክስፔክት እናደርጋለን። ስለዚህ እንግዲህ እንዴታ ኮሚዴት እንደምንደራረግ እዛው ስብሰባው ላይ ስንገናኝ በደንብ እናየዋለን። እኛም የተዘጋጀንበት ሁኔታ ነው ያለው እንደተባለው በኛ በኩል መደረግ ያለባቸውን ሁኔታዎች በሙሉ ጨርሰናል። ከሆቴል አዳራሽ ጀምሮ እስከ ዛሬ ድረስ በጣም ቢሮክራቲክ በሆነ ምክንያት ስንጓተትበት የነበረውን የሆቴል አዳራሽ ጨምሮ እኛ ለሰላም እና ጸጥታም የማሳወቅ ኃላፊነታችንን ተወተናል። እንግዲህ ነገ ነው ሪስፖንሳቸውን የምናውቀው። ፖለቲካሊ ብዙ ነገሮችን መገመት ቢቻልም፣ ግን አሁን ፖዚቲቭ ሆነን ይፈቀዳል ወይም ደግሞ እንቀጥልበታለን በሚለው አስተሳሰብ ላይ ነው ያለ ነው። እንግዲህ ማስፈቀድም አልነበረም መንገር ነበር የሚጠበቅብን፣ ግን ባለፈውም እንደተነጋገርነው እንደምታውቀውም ወደ ማስፈቀድ አይነት ትሆን ወዳለው ሁኔታ ሄደናል እና አሁን ባለው ሁኔታ ባሳውቀናል ለእነሱም፣ እንግዲህ ነገ ምላሻቸውን እንጠብቃለን። ፖዚቲቭ ሪስፖንስ እንደሚሰጡን ተስፋ እናደርጋለን። ግን ነገ ነው በደንብ የሚሆነውን ነገር የምናየው። ናትናኤል፣ ሰሞኑን አንድ ሚዲያ ላይ፣ ማለዳ ታይምስ የተሰኘ ይሆን በሀገር ውስጥ የሚሰራጭ ላይ የፓርቲያቸው ፕሬዚዳንት አብርሃም ሃይማኖት፣ አንድ መረጃ ሰጥቶ ነበረ። በቃል የመከልከሉን በቃል ሰምተናል የሚል ነው። በጽሁፍ አላገኘንም ነገር ግን እንደተከለከለ የሚገልጽ የሆነ ነገር እንደተገኘ በዘገባው ላይ ተመልክቷልና፣ ምናልባት ስለዚህ መረጃ ማጥራት ይቻል ይሆን በትክክል ስብሰባው መከልከሉን ወይም ደግሞ ሊከለከል እንደሚችል ከአገዛዙ አካባቢ ከአስተዳደሩ ከከተማ አስተዳደር ያገኛችሁት ነገር አለ? ከዚህ ቀን በፊት የነበሩን መረጃዎች እነሱ ናቸው። ግን አሁን ዛሬ ላይ ሆነን ስለሱ መነጋገር አንፈልግም፣ ወይም መረጃ መስጠት አንፈልግም። ወደፊት ነው ትኩረታችን፣ በሚሆንበት ሁኔታ ላይ ነው እየሰራን ያለ ነው። አሁን ከነገም ጀምሮ ምን ሊፈጠን እንደሚችል በእርግጠኝነት መናገር አይቻለም፣ ግን ከኛ የሚጠበቀውን እያንዳንዱን ነገር፣ እያንዳንዱን ኃላፊነት እየተወጣን ያለ ነው። ስብሰባውን እንደሚሳካ ነው እያሰብን ያለ ነው። ስለዚህ ከበርካታ አመታት በኋላ ኢትዮጵያ፣ አዲስ አበባ በተለይ ከህዝባችን ጋር የምንገናኝበት ህዝባዊ ውይይት የምናደርግበት እድል እየመጣ ነው ያለው። እሱን ነው እየጠበቅ ነው ያለነው እና አሁን ስለመከልከሉ ብዙም መናገር አንፈልግም። ከዚህ በፊት የነበሩ መረጃዎች አሉ። እነሱን እንዳለ ይዛቸውና ጊዜው ሲደርስ ምናገር ይሆናል። ምናልባት ናትናኤል አንተ ጋር ልቆይና ከልምድም ረጅም ጊዜ በፖለቲካ ውስጥ ቆይታል። ካለፉት ሰባት ዓመታት ወዲህ ደግሞ የተለየ ነገር ነው ያለው በ ኢህአዲግ ዘመን በነበረው ትግል ውስጥ አንተም የምታውቀው ነው። ስብሰባዎች በዚህ ደረጃ የሚከለከሉ አይደሉም። ህዝባዊ ሰልፎችም ጭምር የሚፈቀዱበትና የሚደረጉበት የተቃዋሚ ኃይሎች ድምፅ የሚሰማበት የፖለቲካ ምህዳር የነበረበት ሁኔታን እናስታውሳለን። ካለፉት ሰባት ዓመታት ወዲህ ደግሞ ሁሉ ነገር ዝግ ነው። ምንም ነገር ማድረግ የማይቻልበት ነው። ሰልፍ መጥራት፣ ስለ ሰላም ሰልፍ እንኳን መጥራት በተከለከለበት ሁኔታ አንተን ጨምሮ ይህንን የሰላም ሰልፍ በጠራችሁበት ጊዜ ታስራችሁ ዋጋ የከፈላችሁበት ወደ አዋሽ አርባ ተወስዳችሁ ከፍተኛ ስቃይ ደረሰባችሁ እንደሆነ አስታውሳለሁ። ስለዚህ ምናልባት ተስፋ እናድርግ አሁን እንደዛ አይነት ነገር አይደገምም። ያን እናንተ ዋጋ የከፈላችሁበት አሁን አይመጣም። ከተስፋ ውጭ እርግጠኛ ሁለን የምናገርበት ሁኔታ የለም። ተስፋችን ግን ስብሰባው ይሳካል፣ ከህዝባችን ጋር እነጋገራለን ብለን ነው። እርግጥ ነው ካለፈው ስርዓት ወይም ደግሞ ከብልጽግና በፊት በነበረው አገዛዝ ታውቃለህ፣ ብዙ ብዙ የተሻሉ ሁኔታዎች ነበሩ። ህዝባዊ ስብሰባዎች ነበሩ፣ ሰላማዊ ሰልፎችም ነበሩ፣ የአደባባይ ተቃውሞ ሰልፎች ነበሩ። በተቃራኒው ይሄ መንግስት፣ እንግዲህ በዚህ ሰባት ዓመት ያልተቻለው ህዝባዊ ስብሰባ ህዝብ ስሜቱን በአደባባይ የሚገልጽበት እድል አልነበረም። የሚገልጽበት አይደለም ገና ማሰብ የጀመርን ጊዜ የዛሬ ሁለት ዓመት ምን እንደሆነ ምን እንደተፈጠረ ሁሉም ያውቀዋል። ስለዚህ ታየዋለህ እኮ በተግባር የሰላማዊ ትግል በሮች በመዘጋታቸው ለዚህ የተሰጠው እድል በጣም በጣም ይዝግ በመሆኑ ያመዝ የትግል በሮች ምን ያህል እንደተከፈቱ እያየን ነው፣ እና እንትኑን ታየዋለህ በተቃራኒ በዛ ዘመን በጉልበትም በዛ አገር በኢትዮጵያ ነገቲቭ የሆነም ቢሆን ማለት አንፃራዊ ሰላም የነበረበት ሁኔታ ነው ያለው። በሰላማዊ ትግል የምንታገል የነበርን ዜጎች ድምጻችን ማሰማት የምንችልበት እስርም የተለያዩ የሰብአዊ ጥቃቶች ቢኖሩም ነገር ግን የተጋነነ እንትን ያልነበረበት እና ድምጻችን የምናሰማበት ህዝባችን ጋር የምንገናኝበት የሰፋ እድል ነበረ ወይም ከዚህ የተሻለ እድል ነበረ። አሁን እንግዲህ በሰባት ዓመት ውስጥ የመጀመሪያው ህዝባዊ ስብሰባ ነው የሚሆነው። ተቃዋሚ ከህዝብ ጋር የሚገናኝበት የመጀመሪያው ስብሰባ ነው የሚሆነው ይህ ስብሰባ ከተሳካ ማለት ነው። እና ስለዚህ ተስፋ ነው ያለን፣ ተስፋ ህዝባችን ጋር የመገናኘት ናፍቆት ተስፋ አለን። ይህን በተግባር ምና ይሆናል፣ ብዙ ረዥም ስላልሆነ በአጭር ጊዜ ምና ይሆናል። በዛው የሚቀጥል ከሆነ ደግሞ ያው የለመደውን ነው ወይም እስካሁን ያደረገውን ነው የሚያረገው፣ አዲስ ነገር አይደለም የሚሆነው። እና በተግባር ለማየት በተግባር ያገዛዙን ቃል በተለይ ቅርብ ጊዜ የተገቡ ቃሎች አሉ። እነሱን በተግባር ለማየት እየሰራ ነው ያለ ነው። የመጨረሻው ምዕራፍ ላይ ነው የምንገኘው። አመሰግናለሁ። ናትናኤል እንግዲህ ሚስጥር ስላሴ ዝግጅታችሁ ምን ይመስላል? እንግዲህ በተስፋ ይካሄዳል በሚል ነው ዲአፍሪክ ሆቴል፣ ሜክሲኮ አካባቢ በሚገኘው ሆቴል ላይ ነው እንግዲህ ሁለት ሺህ ሰው ይይዛል የተባለ አዳራሽ ውስጥ ስብሰባውን ለማካሄድ ዝግጅት እያደረጋችሁ እንዳለ ነው እየሰማሁትና እስኪ ምን ይመስላል ዝግጅታችሁ? ከተስፋ በርቀር በርግጥ በመጨረሻው ሰዓትም ሊከለከል የሚችልበት እድል አለ። ከባህሪው ከአገዛዙ ባህሪ ተነስቶ ይህንን መግለጽ ይቻላል። ሆነም ቀረም ዝግጅት እያደረጋችሁ ነው። ዝግጅታችሁ ምን ይመስላል? በእኛ በኩል መሳይ፣ ቅድም እንደገለጽኩል የሚጠበቁትን ነገሮች በሙሉ አዘጋጅተን ነው እየጠበቅን ያለ ነው። ከህዝብ የምናገኘው ሪስፖንስ በጣም ከምጠበቀው በላይ ነው። ምናልባት እንዴ ይሄን ያህልም እንደዚህ ሆኗል እንደ ስለዚህ ህዝብ ፍርሃቱን ትቶ ለመውጣት በደንብ ወስኗል፣ እንደ የምትልበት አይነት ሁኔታ ነው ያለው እና በእኛም በኩል በደንብ ሄደንበታል። በደንብ ዝግጅት አድርገናል። ይፋ ካደረግንበት ጊዜ ጀምሮ ብቻ አይደለም ዝግጅት ስናደርግ የነበረው ነው እና በደንብ የተዘጋጀንበት ህዝባዊ ስብሰባ ነው። ቅድም እንደተባለው የመጀመሪያው ነው። በረጅም ጊዜያት ውስጥ የመጀመሪያው የተቃዋሚ ፓርቲ ከህዝብ ጋር የሚያደርገው ስብሰባ ነው እና ያንን ተረድተን የዛን ያህል ትኩረት ሰጥተን ነው በደንብ እየሄድንበት ያለ ነው። በእኛ በኩል መዘጋጀት ያሉብንን ዝግጅቶች በሙሉ ጨርሰናል። ነገም እንደሚፈጠር አይታወቅም። ነገር ግን የትኛውም ነገር ቢፈጠር ደግሞ ስብሰባው የሚቀጥልበትና የሚሄድበትን መንገድ በእኛ በኩል በደንብ ኤግዞስቲቭል እየሄድንበት ያለ ነው ነገር ነው። ምክንያቱም ከዚህ ቀደምም የነበረውን ሁኔታ ታስታውሳለ። በህዳር ሰላሳ ሰላማዊ ሰልፍ የተጠራ ጊዜ አመራሮች ታስረው እንደነበረ የምታስታውሰው ነው፣ ለረጅም ወራት ቆይተው እንደነበረ ስለዚህ አሁንም የሰላማዊ ትግል ስታደርግ የእስር ወይም መንገላታት መሰወሮች አይፈጠሩም የምትለው ነገር አይደለም። ስለዚህ አሁን አመራር ቢታሰርም አመራር የሆነ ነገር ቢፈጠርም ያ ህዝባዊ ስብሰባና የተጀመረው ሰላማዊ ትግል በደንብ ተጠናክሮ የሚሄድበትን መንገድ እኛም በደንብ እያሰብንበት ነው፣ በተወሰነ መልኩም ሄደንበታል። ስለዚህ ካልተከለከለ በስተቀር ይህንን ህዝባዊ ስብሰባ በፍጹም የሚያስቆመው ነገር እንደሌለ ነው በእኛ በኩል የምንረዳው። ዝግጅታችንም በዛው ልክ ነው። ምናልባት ሚስጥር አንቺ ጋር ልቆይ አሁንም ዝግጅት ሲባል ለምሳሌ አሁን በአንከር ሚዲያ እና በአንዳንድ በውጭ በሚተላለፉ የዩቲዩብ ቻናሎች አማካኝነት እንዲየቀረባችሁ ስብሰባ መኖሩን ትገልጻላችሁ ግን ከዛ ባለፈ ቅስቀሳ እያደረጋችሁ ነው ወይ ህዝቡ ስብሰባ መኖሩን በተለያዩ መንገዶች ይህም በተመለከተ የአገዛዙ ሚዲያዎች ለመጠቀም አልሞከራችሁም ወይ የቅስቀሳ መንገዶች የሉም በአደባባይም ሊሆን ይችላል ዝግጅት ሲባል ያንንም ጭምር ካለ በሚል ነው ያነሳው ጥያቄውን በአደባባይ የሚደረጉ ቅስቀሳዎችን በተመለከተ አስበንበት፣ ከስብሰባ ሁለት ቀናት በፊት ሲቀሩት ጀምሮ እንቀሰቅሳለን በሚል በየሰፈሩ በመቀስቀስም በፍላየር በመበተንም ስብሰባ ሁለት ቀናት ሲቀሩት ጀምሮ እንቀሰቅሳለን የሚል እቅድ ይዘን ስለነበር የተነሳ ነው እሱ። ኢትዘቱ ቢደን አሁንም ገና የምንሄድበት ጉዳይ ነው፣ ግን ያንን ደግሞ ለማድረግ ዝግጅታችንን በሙሉ ጨርሰናል። አመሰግናለሁ። ወደ ናትናኤል ልምጣ። ናትናኤል እንግዲህ የአዲስ አበባ ህዝብ ለዚህ ስብሰባ መምጣት አለበት ወይ? አንዳንድ በማህበራዊ ሚዲያ ላይ የማያቸው መልእክቶች አሉ። ከእናንተ ቅስቀሳ በተለያዩ መድረኮች ላይ ቀርባችሁ ስትናገሩ ከዛ በታች ህዝብ የሚሰጠውን አስተያየት እንዲሁ ለመመልከት ሞክሬ ነበረ። ኢህአፓ የአሁኑን ትውልድ አይወክልም የሚል አንዳንድ ድምፆችንም ሰምተናል። ምናልባት እናንተም ማን እንደሆናችሁ በተደጋጋሚ ገልጻችኋል። ያንን ትውልድ ለማስቀጠል የመጣችሁ የአዲሱ ትውልድ ወኪሎች መሆናችሁን ገልጻችኋል። ግን ያኛውን ያለፈውን ትውልድ እያሰቡ ምንም ተስፋ የለውም አይነትም አስተያየት የሚሰጡ አይቻለሁ። ለማንኛውም የአዲስ አበባ ውድ መምጣት አለበት ወይ? ለምን ይመጣል እናንተ ጋር ያው ኢህአፓ ማን ነው? ኢትዮጵያ ህዝብ የሚያውቀው ነው። ግን ደግሞ የማያውቀው ነገርም አለ ብዬ ነው የማምነው እና እሱን በሂደት ኢህአፓ ማን እንደሆነ በትክክል ከፕሮፓጋንዳ በዘለለ ቀደም ሲል ኢህአፓ ፖለቲካን በጀመረበት ጊዜ በዛ በአብዮት ወቅት የተፈጸሙ በወጣትነታቸው ዘመን የተፈጸሙ ነገሮች በተጋነው እጅግ እጅግ ደግሞ በሌላ መልክ ይዘው በወቅቱ ሀገሩን ይመራ በነበረው የደርግ ስርዓት የተነዙ ፕሮፓጋንዳዎች መሰረት ተደርገው የተያዙ እንትኖች አሉ። እነሱ ጊዜውን ጠብቀው የሚጠሩ ይሆናል። በወቅቱ የነበሩ ጓዶቻችንም ታላላቆቻችንም በሂደት የሚያጠሩት ይሆናል። ብዙ ያልተነገሩ የሀፓ ለዚህ ሀገር የከፈላቸው ውድ ዋጋዎች ደግሞ ገና አሉ ያልተነገሩ እኔ ከገባው በኋላ ፓርቲ ውስጥ ከገባው በኋላ ያወቋቸው በጣም በርካታ ነገሮች አሉና እሱን ነው የማውቀው ስለ ኢህአፓ። በተረፈ እዛና እዚህ የሚሰጡ አስተያየቶች አንድም የፐርፐዝሊ የሚደረጉ የጠላት ወይም የገዥዎች እንትሮች አሉ። ማህበራዊ ሚዲያ ሰራዊት ነው የሚባለው ማህበራዊ ሚዲያ ሚሊሻዎች የሚነዙት ፕሮፓጋንዳ አለ። እሱ እንደተጠበቀ ነው። በተረፈ ግን ህዝባችን ይህን ጊዜ በናፍቆት እየጠበቀው ነው ነው የምንለው። ድምፁን ማሰማት ይፈልጋል። እስካሁን ስንሰማ ይኖር ነው የካድሬ ድምፅ ነው፣ ወይም ደግሞ የቄስ ሞገሴዎችን ድምፅ ነው ስንሰማ ይኖር ነው። ይህ መድረክ የህዝብ መድረክ ነው፣ የግፋውን መድረክ ነው። የአዲስ አበባ ህዝብ እንግዲህ ከኢትዮጵያ ህዝብ እንደ አዲስ አበባ ከተማ ህዝብ እንደ አዲስ አበባ ነዋሪዎች የተገፋ ለብለን አናምንም። በዚህ አገዛዝ እጅግ በጣም የተገፋ ከተማውን የተነጠቀ ህዝብ ነው። ስለዚህ ህዝብ ይመጣል ብለን ነው የምናምነው። አጋጣሚውን ነው የሚጠብቀው። የሚተነፍስበት መድረክ ነው የሚፈልገው። ስለዚህ ይመጣል፣ ምንም ጥያቄ የለውም። እና ኢህአፓ በተግባር በወሬ ሳይሆን በተግባር ማንነቱን እየገለጠ የህዝብ ወገን መሆኑን እያሳየ የመጣ ፓርቲ ነው። ወደፊት ደግሞ የበለጠ ያሳያል። ስለዚህ እኛ ከምንናገር ይልቅ ስራችን እንዲናገር ነው የምንፈልገው። እሱን ነው እያደረግን ያለ ነው። አሁንም በተግባር ለኢትዮጵያ ህዝብ ለአዲስ አበባ ህዝብ ከጎኑ ቁመን አብረን